በስልካችሁ ብቻ የዩቲዩብ ቻናል ከፍታችሁ ገንዘብ መስራት ትችላላችሁ። ገንዘብ የሚሰራ የዩቲዩብ ቻናል በስልካችሁ ብቻ እንዴት መክፈት እንደምትችሉ የማሳያችሁ ይሆናል። ይሄን ቪዲዮ እስከ መጨረሻ ካያችሁት የትኛውም ዩቲዩበር ነግሯችሁ የማያውቀውን ቦነስ እነግራችኋለሁ። እሱ ምንድነው ካላችሁን እንዴት በአንድ ሳምንት ብቻ አንድ ሺህ ሰብስክራይበር መሙላት እንደምትችሉ የሰራሁት ቪዲዮ አለ። እሱን ከየት እንደምታገኙ መጨረሻ ላይ የምነግራችሁ ይሆናል። መልካም ነ ከዚህ ነው የሚጀምረው ቪዲዮ። ሲጀምሩ ላይክ በማድረግ ጀምሩ። እናንተ ምንም አይጎዳችሁም። እኔ እንግዲህ ይጠቅመኛል አሁን ወደ ቪዲዮ በመጀመሪያ ወደ ዩቲዩብ አፕሊኬሽን እንገባለን። ወደ ዩቲዩብ አፕሊኬሽን ከገባን በኋላ ከስር የፕሮፋይላችን አይከን አለች። እዚህ ጋር እንደምታዩት የፕሮፋይላችን አይከን አለች። እሷን አንዴ የተጨነ ወደ ውስጥ እንገባለን ማለት ነው። በዚህ መልኩ ወደ ውስጥ ከገባችሁ በኋላ ከላይ የፕሮፋይላችን አይከን አለ። የፕሮፋይል አይከናችንን አንዴ እናከዋለን። እዚህ ጋር ነው የተለያዩ ሴቲንጎችን የምናስተካክለው ማለት ነው። ከላይ እዚህ ጋር እንደምታዩት የፕሮፋይል ፎቶአችንን የምናስገባበት ቦታ ነው ማለት ነው። እዚህ ጋር የፈለጋችሁትን ፎቶ ማስገባት ትችላላችሁ። የራሳችሁንም ሊሆን ይችላል። የፈለጋችሁትን ሎጎ ማስገባት ትችላላችሁ ማለት ነው። እሱን ለማስገባት ደግሞ እዚህ ጋ የካሜራ ምልክት አለች። የካሜራ ምልክቷን አንዴ እናካታለን። የካሜራ ምልክቱን ተጭናችሁ ወደ ውስጥ ገቡ። በዚህ መልኩ ወደ ጋላሪ ይወስዳችኋል ማለት ነው። ከጋላሪያችሁ ውስጥ የፈለጋችሁትን ፎቶ ታስገባላችሁ። ላሳያችሁ ስለሆነ እኔ ዝም ብዬ አንዱ ፎቶ መርጣለሁ ማለት ነው። ለምሳሌ እዚህ ጋ የዩቲዩብን ሎጎ ልምረጥና አስገባዋለሁ። እሱን አንዴ በእጄ እነካዋለሁ ማለት ነው። በዚህ መልኩ ካስገባም በኋላ ከስር ሴቭ አስ ፕሮፋይል ፒክቸር ምትሏን እናካታለን። እዚህ ጋር እንደምታዩት በዚህ መልኩ ፕሮፋይላችን ገብቶልናል ማለት ነው። በዚህ መልኩ የፕሮፋይላችንን ፒክቸር ካስገባም በኋላ ከስር ደግሞ ኔም የሚል አለ። እዚህ ጋር የቻናላችንን ስም እናስገባለን ማለት ነው። የቻናላችሁን ስም ስታስገቡ የራሳችሁን ስም ሊሆን ይችላል፣ በፈለጋችሁ ስም ማስገባ ትችላላችሁ። ቀላል ግን ቢሆን መልካም ነው። በዚህ መልኩ አሁን እዚህ ጋር ኔም የሚል አለ፣ እሱ ጋር የእስክሪብቶ ምልክት አለች አንዴ እሷን እጫናታለሁ ማለት ነው። በዚህ መልኩ ተጨኛት ወደ ውስጥ ስገባ እዚህ ጋ የመጀመሪያ ስም ነው። ይሄን አጠፋውና የራሴን የዩቲዩብ ቻናል ስም አስገባለሁ ማለት ነው። እዚህ ጋ ለምሳሌ እኔ አንዱ ዝም ብዬ ላስገባ ኢትዮ ስኩል ብዬ አስገባለሁ ማለት ነው። አሁን እንደምታየው በዚህ መልኩ አስገብቻለሁ። ከላይ ሴቭ ምትላለች። ሴቭ ምትሏን እናካታለሁ ማለት ነው። በዚህ መልኩ ካስገባችሁ በኋላ አሁን የሚቀረን ቻናል ክሬት ማድረግ ብቻ ነው ማለት ነው። ከስር እዚህ ጋ ክሬት ቻናል ምትላለች ክሬት ቻናል ምትሏን እና ካትና ቻናል ክሬት እናደርጋለን ማለት ነው። እዚህ ጋር እንደምታዩት ቻናል ክሬት አድርገን ጨርሰናል። ገንዘብ የሚሰራ የዩቲዩብ ቻናል በስልካችሁ ከፍተን ጨርሰናል ማለት ነው። ከዚህ በኋላ የሚቀረን ቪዲዮ አፕሎድ ማድረግ ወይም ቪዲዮ ዩቲዩብ ላይ መጫን ብቻን የሚቀረን እሱን ደግሞ በስልካችሁ እንዴት ቪዲዮ መጫን እንደምትችሉ ሰርቻለሁ። እሱን ቪዲዮ ማየት ትችላላችሁ። ይሄንን ቪዲዮ እስከመጨረሻ ካያችሁት አሪፍ ቦነስ አላችሁ ብዬ ነበር። አንድ ሺህ ሰብስክራይበር እንዴት በአንድ ሳምንት ማግኘት እንደምትችሉ የሰራሁት ቪዲዮ አለ። ያንን ቪዲዮ ከየት እንደምታገኙ አሁን እነግራችኋለሁ። የመጀመሪያ የኮሜንት መስጫው ላይ ፒን አድርጌ አስቀምጥላችኋለሁ ማለት ነው። እሱን ሊንክ በመንካት ያንን ቪዲዮ ማየት ይኖርባችኋል። በአንድ ሳምንት 102030 ሰብስክራይበር መግባት ትችላላችሁ። አሁን የነገርኳችሁን ነገር የትኛም ዩቲዩበር አይነግራችሁም። የመጀመሪያ ኮሜንት መስጫው ላይ ሊንኩን አስቀምጥላችኋለሁ። ኮሜንት ውስጥ ገቡና ያንን ሊንክ ነክታችሁ ያንን ቪዲዮ ማየት ይኖርባችኋል ማለት ነው። ይሄን ቪዲዮ እንደወደዳችሁ እርግጠኛ ነኝ። ከወደዳችሁ ታዲያ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮስ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልኝ። ደህና ሁኑልኝ።